ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዝያ 25 ወይም ሜይ 3 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ እያልን ወደ ዕለቱ መረጃዎቻችን ከማለፋችን በፊት ትናንትና ከንግድ ባንክ ቦነስ ጋር የተያያዘ መረጃ አካፍለናችሁ ነበር። በዛ መረጃም ላይ መጥቀስ ኖሮብን ሳንጠቅስ ያረፍነው ነገር ቢኖር ንግድ ባንክ ቦነሱ ላይ አስር ብር ጭማሪ አለው ሲባል ይህ በዶላር ብቻ ነው። በሌሎች ገንዘቦች በሌሎች ምንዛሪዎች ላይ ደግሞ ጭማሪ አለው። ለአንድ ዶላር አስር ብር ጭማሪ ካለው በዛው ሂሳብ ተወራዶ ነው ማለት ነው። ሌሎቹም ላይ ጭማሪ ቢኖረውም ግን አስር ብር አይደለም፣ በሌሎች ላይ ጭማሪ አለው። ይህንን መረጃ መጥቀስ ነበረብን፣ ይቅርታ እንጠይቃለን። ኮሜንት ላይ ስላስታወሳችሁኝ ደግሞ እያመሰገንኩ አንድ ዶላር ላይ አስር ብር ጭማሪ አለው ማለት ደግሞ በዛው ልክ በዛው ሂሳብ አንድ ዶላር ላይ አስር ብር ጭማሪ ካለው አንድ ድርሃም ላይ ስንት ጭማሪ ይኖረዋል ብለን ሂሳቡን ስንሰራ ምን ያክል ጭማሪ እንዳለው ማወቅ እንችላለን። በካልኩሌተር ሂሳቡን ለመስራት ያክል ለምሳሌ የዩናይትድ አረብ ኤምሬትስ ድርሃምን ብንወስድ የዩናይትድ አረብ ኤምሬትስ ድርሃም ላይ ስንት ብር ቦነስ አለው የሚለውን ለመስራት አንድ ዶላር ላይ አስር ብር ጭማሪ ካለው አንድ የዩናይትድ አረብ ኤምሬትስ ድርሃም ሶስት ብር ከ75 ሳንቲም ዶላር ነው። ስለዚህ 10 ብሩ ለ3 ብር ከ75 ሳንቲም ተካፍሎ ድርሃም ላይ ያለውን ጭማሪ ማወቅ እንችላለን። ምክንያቱም አንድ ዶላር ላይ ያለው ጭማሪ 10 ብር ነው እና አንድ ዶላር ደግሞ 3.75 ሳንቲም ድርሃም ነው። ስለዚህ 10ን በ3.75 ድርሃም ስናካፍለው በአንድ ድርሃም ላይ ንግድ ባንክ የሚሰጠን ቦነስ 2 ብር ከ66 ሳንቲም አካባቢ ነው ማለት ነው። ይህንንም በሳውዲ ሪያልን በሌሎችም የምንዛሬ ተመኖች ላይ ማሰብ እንችላለን። የአስር ብር ጭማሪ ለዶላር ብቻ ሲሆን ሁሉም ምንዛሬዎች ሁሉም ገንዘቦች ላይ ጭማሪ ቢኖርም ያ ጭማሪ ግን አስር ብር አይደለም። ለአንድ 1 ዶላር አስር ብር ከተሰጠ ሌሎቹ ስንት ብር ይሆናል ተብሎ በሚሰላበት ሁኔታ ነው የሚታወቀው። ስለዚህ በእለቱ የምንዛሬ ተመላይ አንድ የዩናይትድ አረብ ኤሚሬት ድርሃም በንግድ ባንክ 33 ብር ከ75 ሳንቲም እየተሸጠ ነው። ስለዚህ እሱ ላይ ሁለብር ከ66 ሳንቲም ቦነስ ሰጥቶ ሁለብር ከ66 ሳንቲም ጨምሮ ነው የሚልከው ማለት ነው። ይህንም ስናሰራው ወደ 35 ብር እስከ 36 ብር ድረስ ይጠጋል ማለት ነው። ስለዚህ እንደዚህ ነው የሚታሰበው፣ እንደዚህ መረጃ ማግኘት ይችላል ማለት ነው። ስለዚህ ወደ እለቱ የምን ተመን ቀጥታ እንለፍ። በዛሬው እለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር ከ06 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ በመመንዘር ላይ የሚገኘው ባንክ ፀሐይ ባንክ ሲሆን 131 ብር ከ53 ሳንቲም ተገዝቶ 134 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 178 ብር ከ77 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አህዱ ባንክ ሲሆን 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 191 ብር ከ18 ሳንቲም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 በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 94 ብር ከ83 ሳንቲም ተገዝቶ 96 ብር ከ72 ሳንቲም እየተሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 101 ብር ከ96 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 84 ብር ተገዝቶ 85 ብር ከ68 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም በመመንዘር ላይ ይገኛል። አንድ የቻይና ይዋን በጥቁር ገበያ 21 ብር ከ71 ሳንቲም እየተመነዘረ ነው። የቻይና ይዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 18 ብር ከ02 ሳንቲም ገዝቶ 18 ብር ከ33 ሳንቲም እየተሸጠ ነው። በንግድ ባንክ 116 ብር ከ67 ሳንቲም ተገዝቶ 117 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 209 ብር ከ75 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 175 ብር ከ46 ሳንቲም ገዝቶ 178 ብር ከ97 ሳንቲም እየተሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ገዝቶ 155 ብር ከ83 ሳንቲም እየሸጠ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 515 ብር ከ48 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ99 ሳንቲም በመመንዘር ላይ ይገኛል። የዱባይ ድርሃምን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 በከፍተኛ ዋጋ በመመንዘር ላይ የሚገኘው ባንክ ሂጅራ ባንክ ሲሆን 35 ብር ከ10 ሳንቲም ገዝቶ 35 ብር ከ80 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም እየተመነዘረ ይገኛል። አንድ የኦማን ሪያል በጥቁር ገበያ 410 ብር ከ35 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 223 ብር ከ05 ሳንቲም